በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ቅዱስ ቁርባን ከመጽሐፍ ቅዱስ የተጻፈውን አነብላችኋለሁ። ሚስጥረ ቁርባን ወይም ቅዱስ ቁርባን ህብስቱና ወይኑ በመንፈስ ቅዱስ ወደ እውነተኛው ጌታችን የኢየሱስ ክርስቶስ ሥጋና ደም የሚለወጥበት ሚስጥር ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ሲበሉም ኢየሱስ እንጀራን አንስቶ ባረከ፤ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው እንዲህም አለ። ሁላችሁ ከእርሱ ጠጡ፤ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። የማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 24። ሲበሉም ኢየሱስ እንጀራን አንስቶ ባረከ፤ ቆርሶም ሰጣቸውና እንካችሁ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። የሉቃስ ወንጌል ምዕራፍ 22 ከቁጥር 19 እስከ ሀያ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ነው። ይህን ለመታሰቢያ ያድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ። ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። አንደኛ ቆሮንጦስ ምዕራፍ 10 ከቁጥር 16-17። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 31፣ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ፣ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፤ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ።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 የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም። ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እስከ 56። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት ላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው እኔም በመጨረሻው ቀን አስነስዋለሁ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አንደኛ ዮሐንስ መልእክት ምራፍ አንድ ከቁጥር ስድስት እስከ ሰባት ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ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

አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው፣ አሜን።